ሰላም አሊኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች የሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዝዝር ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነ እና ውድ ቤተሰቦች ትናንትና አላብረሽ ለምን አስተያየት አሰጡትን ለምን ዝም አላችሁት? እና መመለስ አለብን እያላችሁ ነው። አብርሽ ከጻ ልጅ ነው እንዴ ከጫ ልጅ እሽሩሩ እንበል እንዴ? ብዙዋችሁም ደግሞ አብርሽ ትናንትና ሰክሮ ነበር ወይ በጤናው ነበረ ወይ እያላችሁ ነው። እኔም በጤናው አይመስለኝም ምክንያቱም ለምን እውነት ታውቃላችሁ? አንድ ሰው በጤና ከሆነ እስከ ዛሬ ውሎ ከርሞ ዛሬ ከጎንሽ ስለሆን የሚባል ነገር የለም። ግራ እንዳይገባችሁ። ሲቀጥል ደግሞ የመኪናው ባርት ለምን አልተለቀቀንም እያላችሁ ነው። በነገራችን ላይ እሱ ቪዲዮ አላየሁትም፣ መጨረሻ ላይ ነው ለካ የነበረው። እኔ እውነቴ ነው ሙላችሁ ቪዲዮ ያየሁት ሩታ የመጣችበት ፓርት እና ሩታቸው ብላቸው ስትል ቪዲዮን አቋረጭ ሆነ የመጣሁት ማለት ነው። ይሄንን ያደረገው ራሱ በአብርሽ ነው ማለት ነው እና አብርሽ እኮ ሕጻን ልጅ አይደለም። ወደ ፈቅዶ ለሚያደርገው ነገር እኛ እዚህ ለእሱ አስተያየት አንሰጥም። እውነቴን ነው የምላችሁ እኛ እንኳን ትንንሽ ዩቱበሮች ፍትፈታ መናቀም ምክር መናቀም። እስቲ ፍሬው ዩቱብ ካያችሁት ማለት ነው ፍሬው ዩቱብ በደንብ አድርጎ ነው የሚከታተለው አብርሽ ማለት ነው አንድ ብሎ ነው የሚከታተለው። ኮሜንት ይጽፍለት ነበረ ከዚህ በፊት ማለት ነው ከሱ ትምህርታዊ ውስጥም የሰው ልጅ እዚህ ጋር እኮ አብርሽ፣ እውነቴ ነው የምላችሁ በህይወቱ ምንም አይነት ደስተኛ አይደለም። አብርሽና ሩታ በመለያታቸው ማናችንም ደስተኛ አይደለንም። ህይወታቸው እንዳማረ አሁንም ደግሞ ምንለፋው ምንደክመው ቪዲዮ ምንሰራ አንድ ቀን የሆነ ድምጻችን ይሰማል በማለት አብርሽና ሩታ አንድ እንዲሆኑ ነው እንዴ። በአሁኑ ሰዓት ማን ነው እንደ ግሬስ ፋሚሊ የረከሰው ማለት ነው። እስቲ እናንተ ቆም ብላችሁ አስቡት ማለት ነው በተለይ ለአብርሽ የምትከራከሩ ልጆች ማለት ነው በፊትኛ ማን ነበረ ግሬስ ፋሚሊዎች ማለት ነው ሚዲያ ላይ ማን ነበረ የሚታወቀው እኛ ነበረን አንደኛ የምንታወቀው እኛ ነበረን የፈለገ ሰው ቢመጣ ፓራል የምናወጣው ማለት ነው ከፍ የምናረገው ማለት ነው አሁን ግን የለም ወርደናል ረክሰናል ይሄ በምን ሆኖ የተነሳ አብርሽ ነው አደል እስቲ ሞር ሩታ ጥፋተኛ ነን እንበል ማለት ነው ሙሉ በሙሉ ሩታ ጥፋተኛ ብትሆን አብርሽ መመለስ አይችልም ባል ማለት ለምንድን ነው? ባል እኮ የቤት መሰሶ ነው አደል? ሁሉም ነገር የሚያስተካክል ባል ነው አደል? ሴት እኮ አይደለችም። ሴትም ቤቷ መጠበቅ አለባት ነገር ግን ባል ነው እና ትናንትና ራሱ እኔ የገረመኝ ነገር እውነቴ ነው። ሙላችሁ ወዳው ቪዲዮ ተሰርቶ ወዳው ቲክቶክ ሂዳችሁ ሩታ ለምን አትቀበለውም? ሩታ ለምንድን ነው የምትቀበለው ሩታ ለአንዴ ለምን ይቅርታ አትቀበልም? ለምንድን ነው የምትቀበለው? እስቲ ቤተሰቦች፣ ዘጠኝ ወር በሙሉ ስትታገር ኖራ ከማንም ሴት ጋር እዩኝ ስሙኝ እያለ ያንን ሁሉ ዝሙት እያስተላለፈ ዛሬ መታችሁ፣ ሩታ ለምን አትቀበለውም? እኔ እውነቴ ነው የምላችሁ ቢጠራኝ ራሱ አልመጣም ነበር። ሩታ እኮ በጣም ጀግና ናት። በጣም መልካም ሰው ናት። እንደ ሩታ መልካም ሴት አይቼ አላውቅም። አቤላ ራሱ መልሳ እሷ ናት ይቅርታ ጠየቀችው። ያን ሁሉ በድሏት ያን ሁሉ አድርጓት ማለት ነው። በጣም እኮ ነው የምትገርመው። እውነት አንዳንዴ ሁሉም ነገር ሲጫንባችሁ እናንተም ተመልሳችሁ ሰው ላይ ትጭናላችሁ ማለት ነው። ይህንን ነገር እውነትም ይሁን ውሸትም ይሁን በመጣልን ቪዲዮ ነው አይደል የምናየው? በመጣልኝ ቪዲዮ ስናይ፣ ስታዩት፣ ስታመነጻጽሩት እና ይህንን ሁሉ ድርጊት እየተሰራች ዛሬ ተነስታ እሺ በቃ አብረን እንሆን ስውልድም ታያለ አብርሽ ማለት ራሱም ረክሰዋል ኦዲንሱም አርክሰዋል ቤቱን አርክሰዋል ቤተሰቡን ሁላችንም ረክሰናል በአብርሽ የመጣ ማለት ነው እና ትላንትና መኪና ሲወጣ ለምንድን ነው በተለይ በውስጥ የጠየቃችሁኝ ያለ ቪዲዮ ቀጣ ያለውን የለም እንዴት ቪዲዮ አለ ቀጣይ ትላንትና እኮ መኪና አልተገለበጠም እኮ ውሸት እኮ ነው እና ውሸት ካልሆነ ለምን ሲወጣ ሁሉ ነገሩ ላይቡ ሚዲያ ላይ እያመጣ አይደለም እንዴ ሚዲያ ላይ እያሳየን አይደል እንዴ ትዳሩ ትዳር ለሰው ልጅ ትዳር ክብሩን አይደል ከሚስቱን ከሰላምታ ሲለዋወጥ እኛን ማለት ነው እያሳየን አይደል እንዴ? ሚስቱን ሲሰድብ ሚስቱን ሲያዋርድ የለፋችለት የደከመችለት ልጁን ያዘችለት ሚስት ሲያዋርድ እኛ ጋር እያሳየን አይደል? የመኪና ውስጥ ምን ተደበቀ? እንደውም ሰው ያዝንለታል። ወይኔ እውነት ነበር ምክንያቱም አብርሽ የሚያደርጋቸው ነገር ሆኖ ብለው ከትላንትና ወደ በተለቀቀው ቪዲዮ ሩታ ሩታ ነበረ እና ሩታ ስለተባለ ቪው አገኝበታለሁ፣ የሆነ ነገር አገኝበታለሁ ብሎ ነው ሩታን ይዞት ያመጣው ማለት ነው። ሲቀጥል ለራሱ በደንብ አድርጎ ላይፉን እንዲገጭ ማለት ነው፣ ስራውን እንዲሰራ እንዲመቸው ጠይቂያት ነበር። እምቢ ብላኛለች፣ እሷ ገፍታኛለች። ስለዚህ እኔ እንደፈለግኩ መሆን ይችላለው ለማለት ነው የመጣው ሌላ አይዲያ ምንም ነገር የለውም አብርሽ ማለት ራሱ በጣም ራሱ ወዳጅ ነው ራሱ በጣም ይወዳል። በጣም በጣም ለምን ብትሆኑ፣ ስድብ አይችልም፣ ሲሰደብ አይችልም፣ ሰው ሲነካው አይችልም። ይናደዳል፣ ለምን ይላል አይዲያው ለመቀየር ይሞክራል ማለት ነው። ሩታ ግን ስንት ዓመት ድረስ ስትሰደብ እንኳን አይዲያ አይቀይርላትም ለሩታ ያዝንላትም። እውነት ነው የምላችሁ፣ ትላንትና ሰከረ ወይ የምትሉ ሰዎች ነበር። አው ሰክሮ ነበር ጠጥቶ ነበር። ባይጠጣ ባይሰክር እንደ ምን እንዳላሰማችሁ ልጅ ያለኩ ልጅ እኔም አባት ልሆን ነው ወይ? እና ልጃችን ደግሞ በሰላም ወልደሽ በሰላም ለማቀፍ ደግሞ ያብቃሽ። ምንም ነገር አይደለም። እስከ ዛሬ የት ነበረ? እስከ ዛሬ እንደዚህ አይነት ቃላት ፍሪው ዩቱብ ስንቴ ሰርተዋል? ልጁ የሱ አይደለም እስከሚባል ድረስ ማለት ነው። ልጁ እኮ ያብረሽ አይደለም። ለዛ ነው ቦታ ማይሰጣት። በሌላ ነው እኮ ያረገዘችው። የዳኒ ነው፣ የስንት ሰው ነው ተባለ። ሞር እንኳን የማርክ ነው ተባለ እኮ ያንን እስከ ሲባል መልስ ያልሰጠ ሰውዬ ዛሬ መቶ ሳምንት ሲቀራት ወይም አስራ አምስት ሲቀራት እኔ ከጎንሽ ስለሆን ለምን አትቀበልም? አትቀበል። ጀግና ናት፣ ትክክል ናት፣ ከምሬ ነው። ሙላችሁ እናንተ ትላንት ነብሮ ኬና ሀይኒ ያሩትን ነገር ስሙ ማለት ነው። ቪዲዮን በደንብ መናገር አችልም፣ አልፈልግም ማለት ነው። ሁሉም ነገር አለ፣ ነገር ግን ሩታን የሚያስደስታት ነገር ሚዲያ አይወጣም። ውሸት የሆነ ነገር ሚዲያ አይወጣም። ማስመሰል የሆነ ነገር ሰው እንዲያዝን ሰው እንዲመሰልም እንደ ሰው ከሰው ጋር ካኖረ ቤተሰብ እንዴት አርገን ነው የምንኖረው? ለሰው ልጅ እኮ መድኃኒቱ ሰው ነው አይደል? እኛ እኮ ነው ለዚህ ደረጃ ያደረስ ነው። አሁንም እኮ የምንታገለው የምንለፋው፣ የምንሳደበው ወይም እራት ቁርስ አይሆነንም። በቃ አብረሽ መመለስ አለበት ወደ ትዳሩ። እንደዚህ አይነት ነገር ማስተመር ይቅርበት። የትኛው ማን ነው እስቲ? ካክስቱ ልጅ እንደዚህ ሲላላጥ የሚኖረው? እኛ ኮ ምንም ማናቅ እኮ ነው የሚመስላቸው። ጅላጅል እኮ ነው የሚያደርጉን። እኛ ጅል አይደለንም። በደንብ ነው የምናውቀው። ጅላጅል የሆኑ ሰዎች ይመኑ ማለት ነው። እሺ ትናንትና፣ አንድ ጥያቄ ልጠይቃችሁ። መኪና ተገልብጦበት ወይም ደግሞ አደጋ ደርሶበት በውስጥ መስመር በጣም ተጨንቃችሁ አስባችሁ ደውላችሁ ጠየቃችሁት። ነገር ግን ለእናንተ ቦታ አልሰጣችሁ መጥቶ ነው ሚዲያ ላይ እኔ ደህና ነኝ ሰላም ነኝ ምንም ነገር አልሆነም ብሎ መልስ የሰጣችሁ ማለት ነው። በዚሁ ልመልስላችሁ ያላችሁ ማለት ነው። ይህንን ቪዲዮ ነው የቲክቶክ ላይ ነው ያየሁት የእኛ ልጆች ወስደውት ማለት ነው። አብሮች ማለት ሰውን እንደዚህ በንቀት ነው ያልፈው፣ ንቆን ነው ያልፈው ማለት ነው። ለእኛ ቦታ የለውም፣ ለሚስቱ ቦታ የለውም። እና በሩታ ላይ አትፍረዱ። እውነቴ ነው የምላችሁ ወሩታ ብቻ አላ በሰላም ይገላግላል በሰላም ሁለት ቦታ ያደርጋት እንጂ በሩታ ላይ ምንም አይነት ጽፋት የለም። ትላንትናም ተናግዳለች። ብዙ ነገር ታድርግ ያለው ብዙ አድርግ ያለው ብዙ ለፍቻ ያለው አንተን አለመተው ነገር ግን አንተ ቦታ አልሰጠኸኝም፣ አንተ አላሰብከለኝም ብለዋለች። አዎ እሱ አላሰብላትም፣ እሱ አልተጨነቀላትም። እሱ ቢጨነቅ እሱ ቢጠበብ እሱ ለትዳሩ ቦታ ቢኖረው ማለት ነው በአብረሽና በሩታ መካከል ማንም አይገባም ነበር ማንም ዩቱብ አንሰራበትም ነበር እና መከበር በከንፈር እንደሚባል ነገር መጀመሪያ አብርሽ ነበረ መከበር የነበረበት ማስከበር የነበረበት። እኛንም ሞር ሚዲያ ላይ ወተን እንደዚህ የምናወራ ሰዎች እሱ ስነስርአታችሁን ያዙ በስነስርአት ስሩ ቢለን ሁላችንም ተፈቃቅረን ተዋደን ፍቅር፣ ሰላም፣ አንድነትን ፈጥረን እንኖር ነበረ። በአሁን ሰዓት አብርሽ ወጥቋል። እውነቴ ነው የምላችሁ። ማያውቅ ሰው የለም። ነገር ግን ሩታም ደግሞ ነገ ያልፍላታል። እንደዚህ እንደተሰደበች እንደዚህ እንደተቀበረች እንደዚህ እቃቃ እንደተጫወታችሁባት አትኖርም። ለሩታም ደግሞ የሆነ ቀን አንድ ቀን የሚመጣ ፀሐይ ይኖራል ብዬ ተስፋ ረቃለሁ።